ማሳኛውን ክፍል እነ ሀይሉ ሄደ። ማታ ሸኘሁት። እሱማ ትሸኙኛላችሁ ብሎ ጠብቆ ነበር እንጂ ምን ነው? ሀይሉን ቦሌ እየሄዱ መቀበል እና መሸኘቴ የስሩ አካለ እኔ እንደዛ አላልኩ ግን እንሸኛለን ብለነው ነበር። እንዴ አንተ ባህር እኮ አታድርገውም አይባልም። እሸኛለው ብለነው ነበር አሁን ስለ ስራው ማውራት እንችላለን። ትዕዛዝ የማስረክበው ሰው መሄድ አለብኝ። እሺ። ቀደም ብዬ እናንተን ከማግኘት በፊት ከባህሩ ጋር ሆነን አልጋ በአልጋ ያለውን ንብረት ቆጥረናል። ብዙም የሚያስቸግር ነገር አልነበርም። ቢሆንም ግን በወረቀት ላይ መዝግበን በአግባቡ አስቀምጠናል። እሺ። አሁን የቀረው ሂሳቡን መስራት ነው። እስከዛሬ ድረስ የተሰሩ አልጋዎች ብዛት፣ የተሸጡትን ብቻ የገባውን ገቢና የወጣውን ውጪ እንሰራለን። ምን ምን ነው? ሂሳቡን እንወቅ ማለት እንደዚህ፣ ያስጨዋል? ብሌ፣ ሂሳቡን መስራት ያስፈለገበትን ምክንያት ማወቅ ይቻላል? ስራችንን አጥርተን ለመቀጠል ያህል ነው። ሂሳቡ በፊትም የጠራ ነው። አሁን ምን ማጣራት እንደፈለሽ አልገባኝም። መቼም ገቢና ውጪው በአግባቡ ተመዝግቦ ተቀምጧል አይደል? ትጠራጠር ያለሽ? መጠራጠር አይደለም። በነገራችን ላይ ሂሳቡ ማን ነው የሚሰራው? ኔ ኔ ስለዚህ ከጠቢቡ ጋር ነው የምሰራው ማለት ነው? አዎ፣ ማውራት የፈለግሽው ሂሳቡን በተመለከተ ከሆነ ጠቢቡ አለልሽ። እኔን ምንም አይመለከተኝም። እኔ ራሴ ስራ ስላለብኝ ገቢና ወጪ ስታወራረዱ ቁጭ ብዬ መመልከት የለብኝም ። እና መሄድህ ነው? አስፈልጋለሁ። ሂሳቡ ይሰራ በሚለው ላይ አስተያየት የለህም? በምንም ጉዳይ ላይ አስተያየት የለኝም። ብሌን አስተያየት ልስጥ ብልም ብዙም ተሰሚነት የለኝም። እኔን የሚመለከት ነገር ካለ አለው። በተረፈ በጥቃቅኗ ስራ ውስጥ ሁሉ እየገባው የገዛ እንጀራየን መበደል ያለብኝ አይመስለኝም። ሄጃለሁ። ባህሩ ያደረገው ነገር ልክ ነው? ምኑ ስብሰባ ረግጦ ነው የወጣው። እኛም ቤታችን ስለሆነ ቤታችንን ለቀን የምንሄድበት ስለጨነቀን የተቀመጠ። ምን ማለትሽ ነው? ኡፍ የምትም ብለሽ ለምን ወደ የምንሄድበት አንሄድም? የኔ እዚህ መሆን ደስ ላይላችሁ ይችላል። ቢሆንም ግን ሀይሉ መጥቶ እስከገላገላችሁ ድረስ ስሜታችሁ ለጥቂት ቀን እምቅ አድርጋችሁ ብትይዙ ጥሩ ነው። ቀጠን ያለውን ማስጠንቀቂያችን ተቀብለናል። ወደዳችሁም ጠላችሁ፣ ትክክል የመሰለኝን ከማድረግ ወደኋላ አልልም። ከእናንተ በላይ ከባል የተረከብኩትን ኃላፊነት አከብራለሁ። ምረት ወደ ስራው ጥሩ። ሂሳቡን በተመለከተ ምንድን ነው ማወቅ የፈለግሽ? ጣቢሁ እነዚህ ዝርዝሮችን ታመጣልኛለ መጀመሪያ አልጋ በአልጋ ስራ ሲጀምር በስንት ብር ካፒታል ተነሳ? ቀላል ነው። ለሰርጋችን መደገሻ የተሰጠን ብር ማለት ነው። ሌላስ፣ አሁን ላይ ምን ያህል ካፒታል አለን? የት እጅ ላይ ወይም ሰዎች ላይ ወይም ባንክ ሰዎች ላይ ማለት በብድር ሰው እጅ ላይ ያለ ብር አለ እንዴ? በብድር የተወሰደና ሰዎች ላይ ያለን ብር የለም። እሺ ቀብድ የተከፈለ ቀሪ ብር ያለባቸው ደንበኞች ወይም እስከ ዛሬ ድረስ የተሸጡ አልጋዎች ብዛትና የተገኘው ገቢ፣ የወጣ ወጪ ለምን ለምን ጉዳይ እንደወጣ የመሳሰሉትና ለብቻ ነው የምትፈልገው። ተዘጋጅቶ የተቀመጠ ካለ ዛሬም ብትሰጠኝ ይቻላል። እኔ የስራው ሂሳብ ያዥ እንጂ የሂሳብ ማሽን መሰልኩሽ እንዴ? ይሄን ሁሉ ዛሬ በዛሬ እንዴት ነው ስርጭ የምሰጥሽ? የተዘጋጀ ካለ ነው ያልኩት። አንቺ እየጠየቅሽ ያለሽው ኦዲት እናድርግ ነው? ይደረግ ይደረግ፣ ግን ሂሳቡን መጀመሪያ ስርዓት ማስያዝ አለብኝ። እስከ ዛሬ በስርዓት አልተቀመጠም ማለት ነው። ለምን አይቀመጥም? አንቺም ሂሳቡን አብረሽ ነው የምትሰሪ። አይደለም። ምን ነው ታዲያ? የማይመለከትሽ ከሆነ ጠቢቡን እንዳናገረው ፈቀጅልኛ። የማናገረው እኮ በስራ ጉዳይ ነው። ምንም ምስክርነት አያስፈልግም? እንጂ የማይመለከተኝ ከሆነ ታዲያ እዚህ ለምን እቀመጣለሁ? ጠቢቡ፣ ቶሎ ጨርስና ቤት ና፣ እፈልግሃለሁ። እሺ፣ መቀጠል እንችላለን? እንችላለን። በጣም ጥሩ እስከ ዛሬ በየስንት ጊዜ ነው ሂሳብ እየሰራ የምታስቀምጠው በየቀኑ ምን ነው ለምሳሌ ትናንቱን ሂሳብ ልትሰጠኝ ትችላለ አልችልም አልሰራሁትም ታዲያ በየቀኑ ነው የምሰራው የምትለው ምን ነው ትላንትና ብቻ ነው ያልተሰራ እሺ ለመጨረሻ ጊዜ የሰራ ታሳየኛለ ሁሉንም አንድ ላይ ለመሆኑ ሁላችሁም ቁጭ ብላችሁ ሰርታችሁ ታውቃላችሁ ምን ገቢና ወጪ ነው አናውቅ ግን ብዙ ጊዜ እኔ የሰራሁትን ሪፖርት አደርግላችኋለሁ። ታዲያ ስራው እያከሰረ ይሁን እያተረፈ በምንድን ነው የምታውቁት? በምንድን ነው የምትቆጣጠሩት? ሪፖርት አደርግላችኋለሁ አልኩሽ እኮ አልሰማሽ። እኔ ግን ሪፖርት አልፈልግም፣ ዝርዝር የሆነ መረጃ እና ደረሰኝ ይፈልጋል። ይመጣልሻል። አምንጣት አለሁ መቼ አቧታ አስጨንቂ ና። ሲመጣ ይመጣልሻል። እኔ በስራ ቀልድ አላውቅም። ጠሪ እንደኔነሻ የመጣሁት ለስራ ነው ስራችሁን በአግባቡ እየሰራችሁ ከሆነ አነጣል። እኔም እንደዚያ ነው የማስበው። ነገር ካልፈለግሽኝ እኔም አልፈለግሽም። እሱን ምን አመጣሁ? ስራ ስራ በዛሻ። ልክ እስከ ዛሬ ተሰርቶ እንደማያውቅ ከሆነ ይኸው እንግዲህ። እስከ ዛሬ አብራችሁ ስትሰሩ እርስ በርስ ተነጋግራችሁ ተጋጭታችሁ ላታውቁ ትችላላችሁ። በእኔነት ግጭት ከሌለ ስራ የለም። ሰብዛጅ የምጣሹ ግጭት ልትፈጥሪው ማለት ስራ ልትሰሪ ድንጋይና ድንጋይ እንኳን እርስ በእርሱ ሲፋጭ ነው እሳት የሚፈጥረው። እሳት አሪፍ ነገር ነው ወይ? ያሞቅሻል ወይ ያቃጥልሻል። አላሰናበትኩም። ወደፊት የለውም። እሳት እራጠፋ ነው ብለሽ ሂሳቡን አምጣልሽኝ አይደል እንዴ? ምረጥ ብሬ ብሬ ረጋቤ፣ ምንም አቧራ ማስነሳት አያስፈልግም። አቧራ ማስነሳት አያስፈልግም። ሂሳቡን ከየት አምጥተን እንደምትሞላው ያለና ታይልልኝ፣ እንደምንም አድርጌ ወደ 30 ሺህ አውርጃለሁ። 30 ሺህ አትጪ ብትጪ፣ እንደውም እንደ አንበሳ ገዳይ መንጎራ ለሩን ስለተሽ ብትተኝ ጥሩ ነው። ምንም ተኛሁት እንቅልፍ የማያስወስድ ውርደት ውስጥ ከተኸኝ። አሁን የቸገረኝ ያ ጋሽ ገብሬ የተሸኙለት የተበላና የተጠጣው ማነሱ ነው። ወይ አንድ ሬስቶራንት ሄጄ ደረሰኛ አዘጋጁ ለለበል መሰለኝ ያማ ሂሳብ ያጎደልኩ አንስው ደግሞ በማጭበርበር ሌላ ዳ ውስጥ ልትከተኝ ነው። ይህ እኮ አንቺን ሊያሳስብሽ አይገባም ብለን፣ ለምን እንደዚህ ትሆኛለሽ? ለምን እንደዚህ አልሆንም? ብር መንካትህ ከታወቀ እኮ በነፃነት መኖር አንችልም። አዲስ ልብስ መልበስ አንችልም። እቃ መግዛት አንችልም። ያማረንም መብላት አንችልም። ለምን አንችልም? እንዴት ነው የማይገባ? ይኸው፣ የሰረቁትን እያወጡ ሲበሉ፣ ሲጠጡ፣ ሲለብሱ፣ ሲዝናኑ እየተባለን የሰው መጠቋቋሚያ እንሆናለና ለአድርምሽና እኛ ብር አልሰረግንም። ሳይኖርንና ሳናስፈቅድ ከስራ ብር አንስተን አበድረናል። የተበደርነውን ብር ሳንተካ አውዲተር መቶ ብር እሺ፣ እህትህ የተበደረችውን ብር እንድትመልስ ጠይቃት። ጠይቂያታለሁ። አሁን የለኝም ቢያንስ ከአንድ ወር በፊት ልመልስልህ አልችልም ብላ ቁርጤን ነግራኛለች። ምን? ከየትም ከየትም ብላ ታምጣ ንገራት። የለኝም ከየትም ላገኝ አልችልም ብላኛለች። እና ምንድን ነው የሚሻለው? ምንድን ነው የሚባለው? እሺ የጎደለውን የሚያክል ብር የሚያበድረን ሰው አይኖሩም። ማንም የለም። አንተነህ አንተነህ አንተነህ ለዚህ ሁሉ ተጠያቂ። ሌባ ሌባ ሌባ ሌባ። ረፊ ብሌን፣ ወይ ከስድብ ወይ ከድብድብ አንዱ ምረጭ። በምን እዳይ ነው ሁለቱንም የምሸከመው? ብትገኝም፣ አልፈርድ ብቻ ደግሞሽ። ጩይ፣ ዛሬ ብትጮይም የሚደርስልሽ የለም። እዚሁ ተጫጩን፣ ሲደክመን እንተወዋለን። የማዘሬ ሱባኤ ብሎ ከግቢው ዞር ማለት በጅቶናል። እኔም የሆነ ገዳ ይሄድ። በአንተ ምክንያት ሰማኛለህ፣ በአንተ ምክንያት ያቺን ምረት የሚሉ ጭራቅ አንዲት ነገር ትናገረኝና ወየውል። ትፈራታለች እንዴ? እሷን ለምን ፈራታለሁ? አንድ ነገር ተናግረኝ ግንባሯን ብያት በመውለጃ የእስር ቤት እገባለሁ ብዬ ፈርቼ ነው እንጂ አልጋ ባልጋ እኮ አልቀጠረንም። ሁላችንም ባለቤቶች። በቃ እንደዛ እንድታስቢ ነው የምፈልገው የእኔ ቆንጆ እኛን የምትናገርበት ግን የስንጥር ያህል ክፍተት አንሰጣት። ካስፈለግን ስጡኝ ያለችውን ሂሳብ ላንሰጣት እንችላለን። አረ፣ ባንሰጣት እኮ እኔ ቅንጫት ኩርጥ ይበልልሽ። ከፈለግንም ይሄን ያህል ብር ጎድሏል ስናገኝ እናስተካክላለን፣ ወይም ከድርሻችን ይታስም ማለት እንችላለን። ድራሽ ይጥፋ፣ ድራሽ፣ ድራሽ ይጥፋ። ይባ እንዲህ ብሌን ተይ እንጂ አረ፣ አትስደብኝ፣ አትስደብኝ። እሺ፣ እሺ፣ እሺ፣ እሺ። አረ ድሻም አን ድ

ይህን ያህል ብር ከሂሳብ ጎሎ እያለ ባለቤት ነን ከምትሉት መካከል አንዳችሁም አለማውቃችሁ አውቃችሁም ምንም እርምጃ ለመውሰዳችሁ በጣም ያሳዝነው። የእኔም በቤት አስር ጊዜ ሂሳብ ጎደለ ጎደለ አትበይ። በብድር ነው የወሰድኩት። እመልሳለሁ ብያለሁ። መቼ ትመልሳለህ? ሲመቼ እመልሳለሁ። ቅርታ ብሌ እሱን ያናገርኩት እሺ። ጠቢቡ ሳጋይ ነው የምመልሰው። በድርጅቱ ውስጥ የብድር አወሳሰድ ስርዓት እንኳን የለም። ስራ መሆኑ ቀርቶ ልክ እንደ ግል ኪሳችሁ ባሻችሁ ጊዜ ከሂሳብ ላይ ትቆነጠራላችሁ። እየለየሽ ተናገሪ ምህረት። ገንዘብ አጎደለ የተባለው ጠቢቡ ነው። ከሂሳብ ጋር ምንም ግንኙነት የሌለንን ሰዎች እየጨመርሽ አትስደል። ቅርታ እኔ ማንንም የመሳደብ ፍላጎት የለኝ። የምነጋገረውም የስራ ጉዳይ ነው። ለመሆኑ ማንን አስፈቀደ ነው ይህን ሁሉ ብር ወሰድከው? ማንን አስፈቅጌ ልውሰድ? ለዚህ ድርጅት እኮ መንቀሳቀሻ ብር ሳዋታ ማንንም አላስፈቅድኩም። በዛ ላይ እኔም የስራው ባለቤት ነኝ። ባለቤት ነው። አሁን መሆን ስላለበት ነገር ብንነጋገር አይሻልም? አትሰቅሉኝ እንግዲህ። ምንድነው ያህል ብር እኮ ነው የጠፋው፣ የሰው ህይወት አደረጋችሁት ደ ጎደለ፣ የተባለውን ሰላሳ ሺህ ብር ጠቢው እንዲመልስ ጊዜ ይሰጡ። ለወደፊቱ ግን እንዳይነካ፣ ከነካም አስፈቅዶ እንዲነካ የሚሆንበትን አሰራር ማበጀት ነው። ወደፊት የሚባል ነገር አይኖርም። እንዴት የወሰደውን ብሪ ተካ በሚለው ስማማለሁ። ብዙም ሳትጨናነቅ እንድትመልስ አንድ ወር ተሰጥቷል። ከአሁን በኋላ ግን ሂሳቡ ጠቢው እጅ መቆየት የለበትም። ባይኔ ገላገላችሁ። እኔም ጎደል አልጎደል እያልኩ በቅዠት ተካማደር እድናል እና የሂሳብ ስራውን ካልሰራ እንሰራለን። እሱ ሊሰራው የሚችል ክፍት ስራ እሱ ብቻ ነው። ጠቢቡስ ምን እንዲሰራ እንዳሰብሽ ትነግሪኛለሽ? ለእሱ የሚሆን ቦታ እስኪገኝ ድረስ ባህሩን እያገዘ ይቆያል። አሁን እንደማየው ከሆነ ከፍተኛ የስራ ጫና ያለው ባህሩ ጋር ነው። ለምን አንደኛሽን አታባረዱም? ተላላኪ ከምታደርግ ከአሁን በኋላ ስራው ላይ የሚቆየው የሚሰራና ለስራው የሚጠቅም ሰው ብቻ ነው። እና ሂሳቡን ማን ይሰራል? ለጊዜው እኔ እሰራለሁ። ጥሩ በል። አንተ ደሞ ወደዛ። አንተ ነው የምታስደፍረኝ። ሂድና ለባህሩ ብረት እያቀበልክ ተላላክ። እኔ ግን እንደዚህ አይነት ወደድ ከመሰማ ይሄዳ። እስኪ ቆይ፣ ወዴት ነው የምትሄጂው? እውነትህን ነው። የት እሄዳለሁ ከአባቴ ቤት ከወላጆቼ መሬት? ለማን ብዬ ማንን ድላው ብዬ እሄዳለሁ? ቀመጣል። ለነገሩ ጨርሰናል? ሁላችንም ወደ የስራችን መሄድ እንችላለን። አሁን በተደረገው የሥራ ድልድል ላይ ቅሬታ ካለ ንገሩኝና እንስማ። እሺ፣ ቅሬታ የለም፣ ተስማምቷችኋል ማለት ነው። ያው ዝምታችሁን እንደ መስማማት እንቆጥ ጠቢው፣ ሂሳቡን በሙሉ ታስረክበኛለህ። ሌሎቻችሁ ሄድ ትችላላችሁ። እንደምን አደርሽ? ደህና ነኝ። አሞሻል? አላመመኝም። ምን ነው ታዲያ በዚህ ሰዓት ነው የሚገባው? ምን አልሽ? በዚህ ሰዓት ነው ወይ የሚገባው? በስንት ሰዓት ነበር መግባት የነበረብኝ? ሰዓትሽን አይተሽዋል? ሰዓትሽ ስንት ይላል? ስንት ሲል ያረፈድሽ አይመስልሽም? ደግሞ መውጫና መግቢያ ልትቆጣጠሪኝ ነው? ራስሽ የሥራ ሰዓትሽን አክብረሽ የማትገቢ ከሆነ ለምን አልቆጣጠርሽ? ከምድርሽ ነው አዎ አንቺ ግን ትንሽ አላበዛሽም? ምንን ነው ያበዛሁት? ነገስሽ፣ በጣም ነገስሽብኝ። ትርፍ ንግግር አንነጋገር፣ የሥራ ሰዓት ይከበር ማለት እንደዚያ ያናገር። አንቺስ ምን ትሰሪያለሽ? ይሄው ተቀምጠሻል አይደለም። እዚህ መጥቼ ከአንቺ ጋር ተጎልቼ ካልዋልኩ ደስ አይልሽም። በጊዜ ሱቅ ከፍቶ መሸጥ፣ መጎለት አይደለም ስራሽ ነው። ይህን ስለምትሰሪ መስሎኝ እኮ ነው የሚከፈልሽ። አንቺስ ምን ስለሰራሽ ነው የሚከፈልሽ? ሌላውን ታዩና። ከነገ ጀምሮ ሁለት ሰዓት ላይ ሱቁ እንዲከፈት። ቤትሽ ቅርብ ነው፣ ምንም የሚቸግርሽ ነገር የለም። አዘዝሽ ማለት ነው። ሰሞኑን ከየትና የት ሰፈር እየመጣሁ እኔኔ ሱቅ ስከፍት የሰነበትኩት፣ አንቺ የምትገቢ ከአራት ሰዓት በኋላ፣ ገብተሽም በስርዓቱ አትሰሪ። በዛ ላይ ከሰዓት በኋላ የለሽ፣ ደክሞኛል እያልሽ እየሄድሽ ትተኛለሽ። ሲደክመኝ ማረፍ መብቴ ነው። ማረፍ መብትሽ አይደለም አላልኩ ግን ሁሉም ስርዓት አለው። እርግዝናው ከከበደሽና ብዙ መቀመጥ የሚቸግርሽ ከሆነ የወሊድ ፍቃድሽን መውሰድ ትችላለሽ። ሴት ጋር መስራት የሚያስጠላኝ እኮ ለዚህ። አንቺ እኮ ከወንዶቹም ጋር መስማማት እንደዚህ ነው ስትሰሪ ነበረ። ደይ ምንድን ነው የምትዪኝ? ስራሽን አክብረሽ ስሪ። ምን ያገባሻል? አንቺን ንገሪኝ እስኪ። በአንቺ ምክንያት ገበያ እያመለጠን ስለሆነ ያገባኛል። ከነጋ እንኳን ሶስት ሰዎች አስተናግጃለሁ። እኔ ባልኖር እንዴት ነበር የምትሆኙ? ሰማይ ይደፋብኛል። እኔ ያስጠለኝ እንደዚህ አይነት አትስደል። እኔ እዚህ የተቀመጥኩት እናንተንም ስራውንም ስርዓት ለማስያዝ ነው። እስካሁን የተናገርኩትን ሰምተሻል። እንደ ቃል ማስጠንቀቂያ ቁጠሪ። አልታረምም ካልሽ የጽሁፍ ማስጠንቀቂያ ሰጥሻለሁ። ከዛ ምን ልትሆኚ ነው? ልታባረሪ? መባረርሽ አስፈላጊ ከሆነ ትባረሪያለሽ። እዛ ደረጃ ሳንደርስ ግን መግባባት እንችላለን። ልታባርሪኝ ነው አንቺ እኔን? ነይ አባሪኝ! አረ ነይ አባሪኝ! ድምፅሽን ዝቅ አድርገሽ መነጋገራት ች ሞክሪኝ አልኩሽ እኮ። እኔን አባርራለሁ ብለሽ ሞክሪኝና ማን አባራሪ ማን ተባራሪ እንደሆነ አሳይሻለሁ እኮ በያ ስማንጂ ባህሉ ባህሉ በቀደም በአንድ ቀን የተመላለሱ ሶ ያዘዙትን ሰው አስታወሳቸዋል። ራሰ በራነገ ረጭ ነው ነበር። ሌላ አልጋ ፈልገው ነው ከወሰዱት ውስጥ አንዱን ቀለሙን ቁጭ ከምታወራ አትቀባላቸው። እኔማ ጣጣ የለውም ብዬ ልቀባላቸው ነበር። እመቤቲቱ አይሆንም አይሁንም ብላ ከለከለች። ማን ማለት አላለች ቢመስልም ለምን እኛ የመሰለንን አንድ ጊዜ ቀብተናል። ደንበኞች ቀለሙን መቀየር ከፈለጉ ቤታቸው እንደፈለጉ ይቀቡ እንጂ እኛ ጋር እየተመላለሱ መምጣት የለባቸውም ማለት ሰው የውቅድም መርካቶ የደመተው ነበር። አለመቀባቱን እንዳዩ አበዱብኝ። ባሆን እከፍላለሁ ቀቡልኝ ብለው ተቆጡ። ወዝጄ ከመረት ጋር አገናኛለሁ ተስማሙ። ስማሙእስማማ ሊደበድቧት ምንም አልቀራቸውም። ሰውየው ከዚህ በፊት ቀብተውልኛል ደንበኛ ነኝ ልጆቹን ጥሪልኝ ብለው በመጨረሻስ ምን ሆነ? ሲልቨር ቀለም ስታንዳርድ ነው ያምራል ምናምን አለቻቸው። እኔ ምን ማለት እንደሆነ አላውቅም? እንደምፈልገው ቀብታችሁ ካልቆያችሁኝ አልወስደውም ምናምን ብለው እየተቆሱ፣ እኔ እኮ ለምን ከደንበኞች ጋር እንደምትጣላ አይገባኝም። ምን እሳቸው ብቻ አንድ ሴትዮ ደግሞ መታ ነበርናጽናጽጥ ቶሆኝ ስራ የት ልስራበት ምረት እንዲያደረገች እንደዚህ ተፈጠረ እያልቅ አታውራልኝ። በቃ ለምን ስራ ይዣለዋ፣ እያወራህ ብትሰራ፣ የደብረህ የምታወራው ነገር ነው የሚደብረኝ ነው። ነገሩ ነው ምን ስለሚደብርህ ነው ማውራ። በቃ የሆነ ነገር ስራ በታ። ምን ስራ? መበየድ አስተምሬ ስለ አይሆንም ማለት አስተምርሃለሁ፣ ስለምትሸኩል፣ ግን አልጋው እንዳታበላሽ። ቆይ በደንብ ተለማመድ ብያለሁ። ረጋ ብለህ መስራት ስትጀምር እሰጥሃለሁ። ዝም የምቀመጥ ከሆነማ ማውራት አይቀርም። ባህሩን እርዳዋ፣ አግዘው ተብዬ ነው እዚህ ተመደብኩት። አንተ ግን ምንም ነገር ልታስለካኝ አትፈልግም። ተጠንቅቀህ የምትሰራ ከሆነ ብታግዘኝ እኔም ደስ ይለኛል። ይሁን። ያው እነዚህ ብረቶች በ60 60 ሴንቲሜትር ይልቃቁ አምጣ አምጣሽ እረጋ በል። ይሁን። ስትለካ ከተሳሳት በኋላ እሺ ብለህ ታጠይ ነው። ማረ በልሽ፣ እንስማን እንጂ አልሰማህም። ስራ ላይ ነው። አንድ የሚያስቅ ነገር ልነግርህ እኮ። አትንገረኝ። በዛ ላይ አንተም እያወራህ ስትቆርጥ ታበላሸዋለህ። ጠቢው ብዙ ገንዘብ የወጣበት ብረት ነው፣ ከጥቅም ውጪ እንዳታደርገው። እዚህ አርደኛ ውስጥ ወሬ ካማረ ለሻይ እናርፋለን። በዛ ሰዓት ሆድ ውስጥ ያለውን በሙሉ ትነግረኛለህ። ወሬ ወሬ። ቆይ ቆይ ቆይ ቆይ ቆይ፣ ጭቅጭቅ ነው የሚሰማኝ። ሱቁ ነው ከአንዱ ደንበኛ ጋር የጣላቸው። አሁንስ አበዛችሁ። ተዋት ራሷ እንደጀመረች ራሱ ትወጣ። እስኪሽ የብሌን ድምጽ እኮ ነው የሚሰማኝ። ደግሞ ዛሬ ከብሌን ጋር ተጣላ መጣው? ምን አይነት ጣጣ ነው! አሁንስ እቺ ሴትዮ ስራ ነው የሆነችብኝ። ቆየኝ፣ ቆየኝ ምንድን ነው እሱ? ምን ሆናችሁ ነው ትንሽ አንቺ ብለን የት እናውቀሻለን? በግድ አለቃችን ስትሆኚ ትሆን ብለን ዝም ስላልንሽ ጠፍጥፈሽ የፈጠርሽን መሰለሽ? እንዴ አረንቆይ ብለን ብላሽ ነው እሷ ማለት ሲል ሆነሽ የምታባረረ የምታባረረ ከየት ነው የምታባረረሽ? ስራውን በአግባባት ስራ። ከአሁን በኋላ ብሌን ለስራው አታስፈልግም። ብሌን ለስራው አታስፈልግም። ተይ እባክሽ የት እንዳለሽ ረሳሽ እንዴ? እንደፈለግ ስትጫወችብኝ ዝም የምልሽ ጣቢውን አደረግሽኝ እንዴ? እኔ የማንም መጫወቻ አልሆንኩም። ከዚህ በላይ ምን ታድርግ? ከሂሳብ ሹምነት ቁልቁል ወደ ተላላኪነት ወረወረች። ቆይ ቆይ፣ እስኪ ይሄን ነገር ግልጽ አድርጉልኝ። አባረሻት ምናረት? ምንድነው በመካከላችሁ የተፈጠረው? መጀመሪያ ማስጠንቀቂያ ለሰጣት ነበር። የፈለኩ ሳሎድ በግድ ነው እንዳባረራት። አንቺ እኔን አታባረሪኝም ከፈለግሽ ደግሞ አንቺ ብለሽኝ ሲያም እራሴ ከአልጋ በአልጋ ስራ ወጥቼ። ኧረ እባካችሁ እንዴ! አንቺ አታባድሪኝም። እኔ ራሴ በፈቃዴ ስራ ወጥቼ። እሺ ጥሩ አልኩኩ ብለን፣ እስኪ ቁጭ በይ። ሰማሽ፣ ይሄ ሱቅ አባቴ ሰርቶ ይሰጥን ሱቅ። ሱቅን ይዤ ነው የአልጋ በአልጋን ሽርክ ምን ገባስ። እኔ ከሌለው ሱቁ ነው። ስትፈልጊ አልጋሽን ጉሊት ወስደሽ እጪ። አምስት ሳንቲም አልፈልግላት። እንደውም በዛሬው አለ ሱቄን ለቃችሁ እየሰማችሁ ነው አይደል? ቅራቅም ምረት አንድ ጊዜ እስኪ ውጪ ቆይላት። አንተ ማብረል ተባረ ነው አይደለም እኔ ነገር ለማብረድ ነው። አንዳችሁ ከዚህ አካባቢ ዞር ካላላችሁ እኮ ትጣላላችሁ። አሁን ታዲያ ምን ያደርጉ ይመስላል? አንድ ነገር ልንገርሽ ይሄ ዕቃ ዕቃ ጨዋታ ድርጅቱን ለቀሽ ስትወጪ የምትወጪበት የራሱ የሆነ ሥርዓት አለ። ጨዋታ፣ ፈረሰ ዳቦ ተቆረሰ፣ አይነት የልጅ ጨዋታ እንዳይመስልሽ። መቀቂያ አስገቢ። ለማን? ለአንቺ። ኧረ ብሌን ባክሽን። አንቺ ቤት ልቀቂ። ልቀቀኝ አንተ። በዛሬዋ እለት ዕቃሽን ሰብስበሽ ካልወጣሽ አሽጌ ነው የማሳረፈሽ። አንተ ልቀቀኝ።